እሺ አታፍርም። መተህ የተፈጠረ ችግር አለው ወይ ብለህ ትጠይቀኝ። ቆይ ምን ለማድረግ የሞከርክ ነው ያለው? ምን ሰምተህ ነው ወደ ምን አደረኩ? ይኸውልህ ባልኩት፣ አሁን አንድ ጥያቄ እጠይቅሃለሁ። ምንም ሳቷል። እሺ ትመልስልኛለህ? አደይን ታፈቅራት አለ። ማነው የነገረህ? የነገረኝን አልጠየቅኩም። አደይን ታፈቅራት አለ ወይስ አታፈቅራትም ነው ያልኩህ? አዎ አፈቅራታለሁ። አንተ የራስን ስሜት የማዳመጥ ችግር ስላለብን ነው እንጂ፣ አንተ እዚህ ቤት ከመግባት በፊት አዴና ፈቅራት ነበር። ተውሽ! እስከ ዛሬ ስትጫወትብኝ ነበር ማለት ነው። ምንም ያጠፈጥፋት አንተ የራስን የማዳመጥ ችግር ስላለብን ደግሞ እንደማትፈልግ ስትነግረኝ እኔ ምድል መሞከር ፈለሁ። አቤት፣ አመሰለች! እንዴት ለመሞክርባት። በጣም ታሳዝናለሽ አንቺ አይደለሁም። ስም አለኝ እሺ። ከአንቺ ማን ስለሆንሽ ነው? እኔ ሌላ ቤት እንደዛ ውሻ አድርገሽ አባራሽኝ። ማን እንደሆንኩ ረሳሽ እንዴ? ሊዲያ ነኝ። እሺ፣ እንኳን ሊዲያ ለምን ሌላ ሰው አትሆኝም? እኔ ምን ይመለከተኛል? እዛው ምን አንተ ሽር እየለቃቀምሽ አት ኖሪም ነበር? ምን ሌላ ላይ መተሻን ተለጥልሽል። አንቺ ውሻ ማንነቴ ለእኔ አታሳውቂኝም እሺ? እኔ ነው መጥፌ መታሽ። ልቀቂኝ ሊዱ፣ ምን እያደረግሽ ነው? ልቀቂያ፣ ሊዲያ በማይገባሽ አትግቢ። ልቀቂኝ ወደዛ ዘመፈት ፈት በዓሉ አላታችሁ ላይ ካልጨፈርን አላችሁ ፍርሃት አደረጋችሁት እኮ ዝምታችን። ልቀቅኛ፣ ላይ ልቀቅኝ፣ እያመመኝ ነው። ለዚህ አቅምሽ አንቺ ውሻ። ያ ምንድን ነው ያደረግሽው? እኔ ምንም አላደረኩም። ውሀ ውስጥ ጨምራበት ነው ሰምኛለሽ። ባርኮት ምን ብሎሽ ነው አለ። ባርኮት የፍቅር ጥያቄ ጠይቆኛል። በቃ ከዚህ በኋላ የእሱ ፍቅረኛ ነኝ። እራስህን አሳምነው። ለምን አዴ ለምን እንደዚህ አደረግሽ ቆሽኔስ ልብ ባርኮት እንደዛ ሲቅለሰለሰ የነበረው ለካ የዋሸሽኝ ነበር ሁለታችሁም ዋሽታችሁኛል ባርኮት ደግሞ ምን ብሎ ነው አሸ ዴቭ እኔ በፍጹም ያንተ ልሆን አልችልም ፍቅር እኮ እንደምትወደ እርግጥ ነው እና ምን እያልሽኝ ነው ሰልችቶኛል ቆይ እንዴት እንደዚህ ታደርጊያለሽ እንዴት እንደምወድሽ እያወቅሽ እንዴት እንደዚህ ታደርጊያለሽ ባርኮት ወንድሜ ነው ምናምን ስትይ የነበረው ለካ ውሸት ነበር አይደል ይቅርታ ቅርጥያቄ ጠየቅ እና፣ እሺ አንቺ ምን አልሽ? እኔማ ጥያቄው አዲሱ ኖብ ቢግር አገባኝ ቤቢ። እና ባርኮቴ ተጣሉ፣ እንዲሁም ደግሞ ለምለም እና ሊዲያ እንዲሁም ተያይዘዋል፣ ፍቅርም እንዲሁም ደግሞ አደይም በጣም ተወጣብጠዋል ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫ ቤተሰብ የሆኑ ለማለት እወዳለሁ። እንግዲህ አደይ ተከታታይ ድራማ በብዙን ዘንድ ተወዳጅ የሆነ በጣም በአጭር ጊዜ ማለት ነው እስከ መቶ ሰባ ሰብስክራይብ ድረስ ደርሰዋል ማለት ነው። በነገራችን ላይ በአጭር ጊዜ ውስጥ ነው ጀመሩት ማለት ነው። ያው ክፍሉንም እንግዲህ ሰላሳ ሰባት ፓርት ነው ገና ማለት ነው። እና እጅግ በጣም ደስ የሚል ድራማ ነው። በነገራችን ላይ በባለፈው ፓርት ላይ አደይን እንደሚወዳት፣ እንደማይፈቅራት ባርኮቴ ተናግሮ ነበር። አደይም ደግሞ ለጊዜው ፍቅሩን አልተቀበለችውም ነበር። አሁን ግን ፍቃደኛ ነች፣ ተቀብለዋለች ማለት ነው። ፍቃደኛ ነች፣ ግን ደግሞ አላወራችውም ግን ደግሞ በጣም እንትን የሚለው ነገር ደግሞ የባርኮቴ የመጀመሪያው ፍቅረኛ ጋር ተገናኝተዋል። አደይ ለመጀመሪያ ጊዜ የወሰዳት ወይንም ደግሞ የፍቅር ጥያቄ የጠየቃት የድሮ ፍቅረኛው ጋር የሚገናኝበት የሚያዘወትርበት የሚወደው ቦታ ነበረ የወሰዳት። ወስዶም የፍቅር ጥያቄ የጠየቃት ማለት ነው። እሷ አምቢ ብላ በሄደችበት ሰዓት እንግዲህ በዚያውንም በሳምንት አንዴ የምትመጣው የድሮ ፍቅረኛ እሱን ለማስታወስ ወይም ደግሞ እሱን ሊመጣ ይችላል ብላ የምጠብቀው ሁልጊዜ እንደ አጋጣሚ ተገናኝተዋል ማለት ነው። እና ከእሷም ጋር አውርተዋል። ባርኮቴም የሆነ የድሮዋን ፍቅረኛ የመፈለግ ሀሳብ አለው ማለት ነው። ምክንያቱም አደይ እምቢ ስላለችው ማለት ነው። እና ወደ ቤት እንግዲህ በተመለሰበት ሰዓት ዴብ እሳት ጎርሶ እሳት ለብሶ እንግዲህ ጠብቆት ነበረ ፍቅር ነበረ እሳት ጎርሳ እሳት ለብሳ የምጠብቀው ዛሬ ደግሞ እንግዲህ ዴብ እንደዚህ በጣም ተናዶ እንትን ብሏል ማለት ነው ያው እና ለምንድን ነው እንደዚህ ነገር ያደረግከው አንተ ጓደኛ ነህ ብዬ ሁሉን ነገር እያናገርኩ ሁሉን ነገር እያወያዩ እንዴት አይነት ነገር ነው እንደዚህ የምሰራው በማለት እንግዲህ ጥያቄ ጠይቆት ነበረ። አደይን ታፈቅራት አለ ወይንም አታፈቅራትም የሚል ጥያቄ ነበረ ዴቭ ለባርኮቴ ያቀረበለት ማለት ነው። እና እጅግ በጣም ተበሳሽቶ ስለነበረ ማን የነገረ ማን ያለህ በማለት እንግዲህ ባርኮቴ ጠይቆት ነበር። መልሶ አሁን ማነገረ ማናለህ የሚለውን ሳይሆን የጠየኩን ጥያቄ ቀጥታ እንድትመልስልኝ እፈልጋለሁ በማለት እንግዲህ ባርኮቴን አፋጦት ነበረ። ባርኮቴ ደግሞ አዎ ገና አንተ ሳትን ነው እዚ ቤት ሳትመጣ ነው እኔ አደይን የማፈቅራት፣ ግን አንተ ደግሞ የራስ ግን ብቻ ነው እንጂ የሰውን ማየት አልተሳነህም እንጂ እንዲሁ ማየት ትችል ነበረ፣ ግን ደግሞ ማየት ስላልፈለግክ ነው። ስለዚህ ከመጀመሪያው ከአንተ በፊት ወዳት አለው አፈቅረዋል፣ አፈቅራት አለው አዎ በማለት እንግዲህ ተናግሯል ማለት ነው። እኔ እምቢ ስላለችው በቃ ትቼዋለሁ ምናምን የሚል መስሎ ነበር። ግን እሱ ደግሞ በሙሉነት ማለት ነው፣ አዎ ወዳት አለሁ አፈቅራት አለሁኝ። ስለዚህ አንተ ደግሞ ጠይቀህ እምቢ ብላሃለኝ። ስለዚህ እኔ ደግሞ እድሌ ልጠቀም ብዬ ጠይቂያት አለሁኝ። እሷ አለው ተሪነሽ ወይ ለምንድን ነው እንደዚህ የምታደርገው በማለት እንግዲህ ያው ዴብ ጠይቆት ነበረ መልሶ ማለት ነው። እና ዴብ እጅግ በጣም ነበር የተናደደው፣ ግን ደግሞ ባርኮቴ መመለስ ያለበትን ምላሽ ነበረ እየሰጠው ማለት ነው። እና እጅግ በጣም እንትን ብሏል፣ ተናዷል። ሌላው እንግዲህ ያው ሁለታቸውም እንግዲህ ተያይዘው ቤት ሊወጡ ነው። ግን ደግሞ ባርኮቴ ሌላ አማክሮት ነበረ የድሮ ፍቅረኛ እንደመጣች እንዲሁም ደግሞ በሌላ ኬዝ እኔ እንዳሰብኩት ሳይሆንም በራሷ ኬዝ ብቻ እንደራቀችው እና የእሱ ጥፋት እንደሆነ እንግዲህ ተረድቷል ማለት ነው። ስለዚህ ያ ማለት እንግዲህ የድሮ ፍቅረኛውን መመለስ ቢፈልግ ውስጡ ሙሉ በሙሉ እንደተቀበላት አይተናል ማለት ነው። ግን ደግሞ አደይን ጠይቃታል እና የአደይ መልስ ደግሞ እምቢ ነው ያለች። ስለዚህ እምቢ ካለች ምን ማድረግ አይቻልም። ለነገሮቹ አንተ በጣም ትቸኩላለህ። ዋናው ግን አደይ በቃ ጥሩ መልስ ነው የሰጠች። ለነገሮቹ ብትረጋጋ እጅግ በጣም አሪፍ ነበር በማለት እንግዲህ እያላንትን ብሎታል ማለት ነው። ግን ደግሞ አሁን ላይ ያው አደይ እጅግ በጣም እንደምትወደውም እንደምታፈቅረውም ፊቷንም ወደ ባርኮቴ እንዳዞረች አይተናል ማለት ነው። ምክንያቱም ያው ለ ጓደኛዋ ለለምለም ስታወራ ነበር ማለት ነው። ባርኮቴ የፍቅር ጥያቄ አቀረበልኝ በማለት ለምለምም፣ እጅግ በጣም ደስ ይላል እኔ ከልጅነቴ ጀምሮ አቀዋለሁ በጣም መልካም ልጅ ነው በማለት አዎ፣ ባርኮቴ ብዙዎች ሴቶች የሚመኙት ነው። ስለዚህ ቢሆን ትክክለኛ ወንድ እንደሆነ አውቃለሁኝ በማለት እንግዲህ ያው ግን ደግሞ እንደዚህ የወንድምነት ነው እንጂ የፍቅር እንትን የለኝም፣ ግን ደግሞ በቃ ምርጬ አድርጌዋለሁ በማለት እንግዲህ ተናግራለች ማለት ነው። ያው ንገሪው በማለት አሁን ግን እሱ ካልጠየቀኝ እኔ እንዴት ነው የምነግረው በማለት ስታስብ ነበረ። ችግር የለውም አንቺ ራሱች ማናገር ትችያለች በማለት እንግዲህ ለምለም አደፋፍራት ነበረ። ግን ደግሞ እነግረዋለሁ ብላ ስትወጣ ዴብና እንዲሁም ባርኮቴ እየተጣሉ ነበር ያገኘቻቸው ማለት ነው። ስለዚህ አደይ ትነግረዋለች። ባርኮቴ ምን ይመልሳል የሚለውን ነገር ከድሮ ፍቅረኛው ጋር ይቀጥላል ወይንስ ደግሞ እያደይን አደጋ ይቀጥላል የሚለው እንግዲህ ወደፊት አብረን የምናይ ይሆናል። ዴቭ እጅግ በጣም ያሳዝናል፣ በጣም ከፍቶታል። እንዲሁም ከነ ባርኮቴ ቤት አልቀመጥም በማለት እንግዲህ ልብሶቹን ሸካክፎ ለመሄድ ወስኗል። ሊዲያም ተነሽኝ፣ አብረን እንሄድ፣ እዚህ ቤትማ ከዚህ በኋላ አልቀመጥም፣ ምን አለኝ ብዬ እቀመጣለሁ በማለት እንግዲህ ይወታል ማለት ነው ያው ባርኮቴም በነገራችን ላይ ሊወጣ ነበር። ፊል ይሁን እሱ ከድሮ ፍቅረኛው ጋር ይሁን ብቻ አላውቅም። ባርኮቴም ግን ለመውጣት አብረው ተዘጋጅተው ሁለታቸውም እኩል ጃንጣቸውን ይዘው ወጥተዋል ማለት ነው። ሌላው እንግዲህ ለምለምና ሊዲያ ናቸው። ሊዲያ ወደ እነ ኤላ ቤት ሂዳ ነበረ። ኤላ ቤት ሂዳ ያው እንግዲህ ለምለምን ውሃን ጭልኝ ብላት ነበረ ማለት ነው። ግን ደግሞ ውሃው ጨው ያለ ነበር የመጣችላት አመጣ ፊቷ ሊደፋችባት። በዚያ ምክንያት እንግዲህ ኤላ ለምንድን ነው እንደዚህ የምታደርጊው በማለት ሊዲያን ከቤት አባሯታል ማለት ነው። እና ከቤት አባሯት ወደ ቤት ስትመጣ ለምለም አደጋ ግንታት ነበር። እንደገናም ከዚያ ቦታ የሚጣላሉ እና እጅግ በጣም እንትን ነው የሚል ነው። ፍቅርንም ደግሞ እንግዲህ አደይ እራሷን እዛ ዝም ስንላችሁ እናንተ በጣም ከመጠን በላይ እንትናላችሁ ለምንድን ነው በማለት እንግዲህ እሷም አንገቷን ዘቅዝቃ ስታለፋት ነበረ። ልክ አንገቷን ዘቅዝቃ ስትላት ማለት ነው ወሰኝ ነው ያልኩት። ለምን ለምን ፍቅር በጣም ተንኮለኛ ነች፣ በጣም ማለት ነው እና ሊዲያ እና ራሱን ለምለም ሲጣሉ እሷ በጣም እጅግ በጣም ደስ እያላት ነበር ማለት ነው። እንግዲህ እንዲህ የሚታዩት እንግዲህ የባርኮቴ የድሮ ፍቅረኛ ነች፣ ግን ደግሞ አደይ እጥፍ ትቦንሳታለች። ሆነች ድርቅ ያለች ነገር ነች። እና ኤላና እንዲሁም ደግሞ ለምለም በስተመጨረሻ እንግዲህ እጅግ በጣም እንደዚህ በሚያምር ሁኔታ ልደቷን አክብሮላታል። ሰፕራይዝ አድርጓታል ማለት ነው ኤላ እንግዲህ ለምለም እጅግ በጣም ደስ እንደሚላት ስላወቀ በዚህ መልኩ ጠብቋት ነበር። ሰፕራይዝ አድርጎላታል። እንዲሁም ደግሞ የሚያምር ቀሚስ ገዝቶ ስጦታ ሰጥቷታል ማለት ነው። እና ደስ የሚል ሰዓት አሳልፈዋል። እና ያው እንግዲህ በቀጣይ በክፍል ሰላሳ ዘጠኝ ላይ ባርኮቴ አደይ ትጠይቀዋለች ወይስ ደግሞ ከድሮ ፍቅረኛ ይቀጥላል የሚለውን ነገር እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል ሆናል ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ።